ይህ የአዲስ 1879 የታሪክ ማስታወሻ ነው። የኮሪያ ጦርነት ከሰባ አምስት ዓመታት በፊት ሲፈነዳ የተባበሩት መንግሥታት ድርጅት አባል አገሮች ለደቡብ ኮሪያ ወታደራዊ ድጋፍ እንዲያደርጉና አገሪቱን ከሰሜን ኮሪያና ከቻይና ኃይሎች እንዲታደጉ ጥሪ ሲያቀርብ ምላሽ ከሰጡና ተዋጊ ጦር ከላኩ 16 አገሮች አንዷ የነበረችው ኢትዮጵያ ናት። በቀዳማዊ አጼ ኃይለሥላሴ ዘመን ከ943 እስከ 946 ዓ ም ኮሪያ የዘመተው የክብር ዘበኛ ቃኘው ሻለቃ ጦር በከፍተኛ ደረጃ የሰለጠንና ዲሲፕሊን ያለው ጦር ነበር። በእነዚህ ዓመታት በተከታታይ 6037 የኢትዮጵያ ወታደሮች በኮሪያ አገልግለዋል። በጦርነቱ በነበረው አፈጻጸም በጀግንነትና በውጤታማነት ገናና ስም አትርፏል። በተለይ አንድም ወታደር በጠላት አልተያዘበትም። የአሜሪካ የጦር አዛዦችና የተባበሩት መንግሥታት ድርጅት ባልደረቦች የኢትዮጵያን ወታደሮች እንደ ልሂቃን ተዋጊዎች አወድሰዋቸዋል። ውድ የአዲስ 1879 ቤተሰቦች አዲስ 1879 ታሪካዊ መረጃዎችን እያቀረበላቸው ይገኛል። ቤተሰቦቻችንም ዝግጅቱን ሰብስክራይብ ያደርጉ፣ የላይክ ምልክቷን ነካ ያደርጓት፣ ለወዳጅ ዘመዶም ታሪኩን ያሻግሩላቸው። እናመሰግናለን። ወደ ታሪካችን ነጠ ከነዚያ ጀግና ወታደሮች መካከል በጦርነቱ በፈጸሙት ጀብዱ የጀግኖች ጀግና የሚል ስም ያተረፉት ሻምበል ማሞ ሀብተ ወልድ ነበሩ። ሻምበል ማሞ ገጸ ታሪካቸው እንደሚያሳየው በ944 ዓ ም በሁለተኛ ዙር ወደ ኮሪያ የዘመተውን የክብር ዘበኛ ሻለቃ ጦር በአሰልጣኝነት አገልግለዋል። በ945 ዓ ም ለሦስተኛ ዙር የዘመተው ቃኘው ሻለቃ በመባል በሚታወቀው ዝነኛው የኢትዮጵያ ጦር በ22 ዓመታቸው በመቀላቀል ኢትዮጵያን አንድን ሌላ የውጭ አገር ከወረራ ለመታደግ በቁርጠኝነት በተሰለፉበት ግዳጅ ላይ ከቦታ ቦታ እየተዘዋወሩ በማስተባበርና እስከ መጨረሻው ተዋግተው ለድል በቅተዋል። በጊዜው ምክትል መቶ አለቃ የነበሩት ሻምበል ማሞ የኢትዮጵያ ወታደሮችና የአሜሪካ ሲግናል ወይም መገናኛ ሬዲዮ ኦፕሬተር ይዘው ለቅኝት በወጡበት አጋጣሚ ሦስት መቶ ወታደሮችን ያሰለፈው የቻይና ኃይል ባደረሰባቸው ሦስት ኢትዮጵያውያንና አሜሪካዊው ሲገደሉ እሳቸው ተርፈዋል። የጠላት ኃይል የሞቱትን አስከሬንና ቁስለኞች እንዲሁም የመገናኛ ሬዲዮ እንዳይወስድ ተጋድሎ አድርገው አስረክበዋል። የወገን ኃይልም ደርሶላቸዋል። ስለዚያች ልዩ የተጋድሎ ቀን ሻምበል ማሞ በአንድ የታተመ መጽሐፍ ላይ እንደሚከተለው ገልጸውት ነበር። ድንገት ዞር ስል የመገናኛ ሬዲዮ የያዘውን አንዱን የቆሰለ የኛ ወታደር የጠላት ወታደር እግሩን በገመድ ጠልፎ ማርኮ ለመውሰድ ሲጎትተው አየሁ። በጨለማ ውስጥ ያለ ኃይሌን አሰባስቤ አነጣጥሬ ተኩሼ የቆሰሉን ወታደርና መገናኛ ሬዲዮ አስመለስኩ። በወቅቱ ያሳሰበን የወታደሮቼ መሞትና መቁሰል ነበር። ብቻዬን እንደቀረሁ ባውቅም ሕይወቴ እያለች ከወገኔ አንድም ቁስለኛ ወይም ሬሳ ሳላስማርክ ከመንፈሴ ጋር ቃል ገባው። ሻምበል ማሞ በኮሪያው ጦርነት ላይ በፈጸሙት ጀብዱ የጀግኖች ጀግና የሚል ቅጽል ስም የተሰጣቸው ሲሆን ለጀግንነታቸውም የኢትዮጵያን የቅዱስ ጊዮርጊስ የጦር ሜዳ የጀግንነት ሜዳይ የኢትዮጵያ የክብር ኮከብ የመኮንን ደረጃ ኒሻን የኮሪያ ጦርነት መታሰቢያ ኒሻንና የተዋጊ ምልክት የዩኤስ ሲልቨር ስታር ከአሜሪካ የህብረት ጀግንነት ኒሻን ከደቡብ ኮሪያ ከፍተኛ የጦር ሜዳይ ከቤልጅየም የንጉሥ ሊዮፖልድ ሁለተኛ የፈረሰኛ ኒሻንና የሁለተኛው የዓለም ጦርነት ኒሻን ከተባበሩት መንግሥታት የኮሪያ ጦርነት መታሰቢያ ንሻን ተቀብለዋል። እስከ 1953 ዓ ም የመጀመሪያ ወራት የክብር ዘበኛ ሰራዊትን ያገለገሉትና የታሳስ ግርግርን ተከትሎ ሰራዊቱ እንደገና ሲደራጅ ወደ ሲቪል ሕይወት ያመሩት ሻምበል ማሞ በዚህም አገራቸውና ሕዝባቸውን በቅንነት ማገልገላቸው ተመዝግቧል። በጀርመንና በአየርላንድ ከፍተኛ የአስተዳደር ትምህርት ተምረው በአምስት የኢትዮጵያ አውራጃዎች የተዘዋወሩ በአስተዳዳሪነት አገልግለዋል። በኃላፊነት ከሠሩባቸው የተለያዩ ተቋማት መካከል በኢትዮጵያ ንግድ ኮርፖሬሽን ሥራ አስኪያጅ፣ የንግድ ምክር ቤት ወይም ቻምበር ኦፍ ኮሜርስ የሕዝብ ግንኙነት ኃላፊ በመሆን መሥራታቸው ይጠቀሳል። ከአባታቸው ከአቶ ሀብተወልድ ሀብተየስና ከእናታቸው ወይዘሮ ልኬለች ገብሬ በያኔዋ ሸዋ ጠቅላይ ግዛት በይፋት አውራጃ ጎጅ አምባ ማርያም ጳግሜን 3 ቀን 923 ዓ ም የተወለዱት ሻምበል ማሞ ናዝሬት በሚገኘው አፄ ገላውዲዮስ ትምህርት ቤት የአንደኛና የሁለተኛ ደረጃ ትምህርታቸውን አጠናቀዋል። በ1941 ዓ ም በንጉሠ ነገሥቱ የክብር ዘበኛ ጦር አካዳሜ በመግባት ለእጩ መኮንኖች የሚሰጠውን የወታደራዊ ሳይንስ የአመራርና የቀለም ትምህርት በከፍተኛ ውጤት ጨርሰው የቀዳማዊ ኃይለሥላሴ እጅ ዲፕሎማ በመቀበል በመኮንንነት ማዕረግ ወይም በምክትል መቶ አለቃ ማዕረግ ተመርቀዋል። ኑሯቸውን ከቤተሰቦቻቸው ጋር በካናዳ ካልጋሪ አልበርታ አድርገው ለዓመታት የኖሩት ሻምበል ማሞ ሀብተወልድ ከዕድሜ ጋር ተያይዞ የሚመጣ የአእምሮ ድካም ምክንያት ተገቢው እንክብካቤ ሲደረግላቸው ቆይተው ዘጠና አምስት ዓመት ሊሞላቸው አንድ ሳምንት ሲቀራቸው አርፈዋል። ሥርዓተ ቀብራቸውም ጳጉሜን ሁለት ቀን 2017 ዓ ም በማውንቴን ቪው መካነ መቃብር ቤተሰቦቻቸው ወዳጅ ዘመድ በተገኙበት ተፈጽሟል። ነፍሰሔር ሻምበል ማሞ ሃብተወልድ ባለትዳርና የሰባት ልጆች አባት ነበሩ። ሰባት የልጅ ልጆች እንዲሁም ሁለት የልጅ ልጆች አይተዋል። እኚህን የሀገር ጀግና ቢያልፉም የሰሩት ድንቅ ተግባር ሕያው ነውና ሁልጊዜም እናመሰግናቸዋለን። ሻምበል ማሞ ሃብተወልድ በሰላም ራፉ። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879